እርግዝና ወቅት ግንኙነት ወይም ደግሞ የግብረ ስጋ ግንኙነት ማድረግ ሊያስከትል የሚችለውን የጤና ችግርም እንዲሁ ማወቅ ያስፈልጋል። በዚህ ዙሪያ በጥናት የተደገፈ ጠንካራ መረጃ ባይኖርም በንድፈ ሐሳብ ደረጃ ወይም ደግሞ ቲዎሪ በምንለው ደረጃ ማለት ነው የሚከሰቱ አንዳንድ ችግሮች ይኖራሉ። እነዚህን ችግሮች እስቲ አንድ በአንድ እንመልከታቸው። ሰላም ጤና ይስጥልኝ። የጤና ላይፍ ቤተሰቦች እንዴት ናችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና ላይክ አርጋችሁ ጀምሩ። አሁን ወደ ጉዳያችን እንገባለን። የመጀመሪያው ምንድን ነው? ጊዜው ሳይደርስ ምት እንዲመታ ሊያደርግ ይችላል። ይህ ማለት በተለይ ምት ቀድሞ የመምታት ዕድልን የሚጨምሩ ችግሮች ያለባቸው ሴቶች ላይ እድሉ የከፋ ይሆናል። ይህም የሚሆነው በግንኙነት ወቅት የሚለቀቁ እንደ ኦክሲቶሲን እና ፕሮስቶግላንዲን አይነት ሆርሞኖች ማህጸን እንዲኮማተርና ና የማህጸን በር እንዲከፈትና እንዲሁም ደግሞ እንዲለሰልስ ስለሚያደርጉ ነው። ስለሆነም ታዲያ በተለይ በእርግዝና መጨረሻ ላይ የሚሆን ከሆነ ግንኙነት የሚደረገው ማለት ነው ምት ያለ ጊዜው እንዲመታ ያደርግ የሚችል ስጋት ይኖራል ማለት ነው። ይሄኛው አንዱና የመጀመሪያው ጉዳት ነው። ሌላው በሁለተኛ ደግሞ የማዕዘን ኢንፌክሽን ተጋላጭነትን ይጨምራል የሚል ጉዳት አለ። ይህ ማለት እርግዝና በራሱ በተወሰነ ደረጃ በአባላዘር በሽታዎችና በማዕዘን ኢንፌክሽን መያዝ እድልን ይቀንሳል። ይህም የሚሆነው እንዴት ነው? በእርግዝና ጊዜ በብዛት የሚፈተረው ንፍት መሰል ፈሳሽ የማዕዘን በር አካባቢ ስለሚዘጋና ከታችኛው የመራቢያ ክፍል ወደ ማዕዘንና ደግሞ ሌሎች መራቢያ ክፍሎች የሚዘርገን ኢንፌክሽን ስለሚከላከል ነው። ለዚህ ነው በእርግዝና ወቅት የማዘን ፈሳሽ የሚጨምረው ማለት ነው። ነገር ግን ይሄ ሁሉ ጊዜ እውነት አይደለም። ብዙ ጊዜ የሚያጋጥም ባይሆንም በተለይ በመጀመሪያዎቹ ሶስት የእርግዝና ወራት ላይ ኢንፌክሽኖች ሊፈጠሩ ይችላሉ። እንዲሁም ደግሞ በእርግዝና ጊዜ በተፈጥሮ አጠቃላይ የሰውነት በሽታን የመከላከል አቅም ወይም ደግሞ ኢሚኒ ሲስተማችው ስለሚቀንስ ከእርግዝና በፊት የነበረ ኢንፌክሽን ምልክት ሊያሳይ ይችላል ማለት ነው። ይሄ ማለት ኢሙኒ ሲስተማችሁ ይክሪስ ስለሚያረግ በእርግዝና ወቅት ማለት ነው በሽታ የመከላከል አቅማችሁ ስለሚቀንስ ከእርግዝናችሁ በፊት የነበረ ኢንፌክሽን ቢኖርባችሁ እንኳን የኢንፌክሽን ምልክቶችን ማሳየት ይጀምራል ማለት ነው። ለዚህ ነው በእርግዝና ወቅት ነፍሰ ጡር እናቶች ለኢንፌክሽን በጣም የተጋለጡ ናቸው። ከዚህ ጋር ተይዞ ታዲያ ግንኙነት ማድረግም ኢንፌክሽን እንዲከሰት እንዲሁም ደግሞ ተጋላጭ እንደው እንዲሆኑ ያደርጋል የሚል ስጋት አለ ማለት ነው። ሌላው በሶስተኛ ደግሞ የእንግዴ ልጅ ቀድሞ የመምታት ችግር ባለባቸው ነፍሰቶ ሴቶች ላይ የሚያጋጥም የቅድመ ወሊድ የደም መፍሰስ ሊያስከትል ይችላል። ይህ ማለት ምን ማለት ነው? የደም መፍሰስ ሊከሰትባችሁ ይችላል ማለት ነው። ይህ እንዴት ነው የእንግዴ ልጅ ቀድሞ መታ የምንለው? ከ28 ሳምንታት የእርግዝና ጊዜ በኋላ የእንግዴ ልጅ በላይኛው የማሰን ግድግዳ ውስተኛው ክፍል ላይ መታበቅ ሲኖርበት በታችኛው የማሰን ግድግዳ የውስተኛው ክፍል ሲታበቅና የማህፀን የውስጠኛው በር ሙሉ በሙሉ ወይም ደግሞ በከፊል ዘግቶ ሲገኝ ነው። ይህ ችግር ያለባቸው ነፍሰ ጡር ሴቶች ላይ አሁን እንዳልነው የእንግዴ ልጅ ከከረቤዛ በከርበርከት ላይ የሚገኝ በመሆኑ ከበልት ለማለት ነው። በግንኙነት ወቅት በቀላሉ ስለሚነካካ ከቀላል እስከ ከባድ የሆነ የደም መፍሰስን ሊያስከትል ይችላል ማለት ነው። ስለዚህ በዋነኛነት አንዱ በእርግዝና ጊዜ ግንኙነት ማድረግ የሚከለከለው የእንግዴ ልጅ የመምታት ቀድሞ የመምታት ችግር ባለባቸው ነፍሰጡር ሴቶች ላይ ነው ማለት ነው። ስለዚህ ይሄኛው አንዱ ማለትም የደም መፍሰስ ስጋትን ይጨምራል በሚል የሚፈራበት ዋነኛው ምክንያት ነው ማለት ነው። ስለዚህ በእርግዝና ወቅት የግብረ ስጋ ግንኙነት ማድረግ የሚከለከለው መቼ ነው ስንል የእንግዴ ልጅ ቀድሞ የመምታት ችግር ካለ ከደም እንዳል ነው ለማለት ነው። ከ8ኛው የእርግዝና ሳምንታት በፊት የደም መፍሰስ ችግር ካለ ነገር ግን እርግዝናው ሊከተል የሚችል ከሆነ ያለከኑ የሚመጣ ምት የመከሰት እድልን የሚጨምሩ ችግሮች ካሉ ለምሳሌ የንሽርትዋ ቀድሞ መፍሰስ፣ ከዚህ በፊት በተደጋጋሚ ያለከኑ የሚመጣ ምት ከነበረ፣ የማዘን መኳተር ችግር ካለ ግንኙነት ማድረግ ወይም ደግሞ እነዚህ ሲትዌሽኖች ወይም ደግሞ እነዚህ ሁኔታዎች ካሉ በእርግዝና ወቅት ግንኙነት ማድረግ አይመከርም ማለት ነው። ስለዚህ በእነዚህ ምክንያቶች ግንኙነት እንዳታደርጉ ይከለከላል ማለት ነው። ሌላው ደግሞ የሚነሳው ጥያቄ በሶስተኛ የምንመለከተው ማለት ነው፣ ከወለድም በኋላ መቼ ግንኙነት መጀመር እንችላለን የሚለው ነው። ይህ ጥያቄ ሌላው ብዙ ተንዶችን የሚያሳስብና እንዲሁም ደግሞ ራሳቸውን አልፎም የሕክምና ባለሙያዎችን የሚጠይቁት ጥያቄ ነው። ጥናቶች እንደሚያሳዩት 90% የሚሆኑት እናቶች በወለዱ በሶስት ወይም ደግሞ አራት ወራቸው ግንኙነት ማድረግ ይጀምራሉ። ከወሊድ በኋላ ቶሮ ሶታዊ ግንኙነት ማድረግ መጀመር በተለይ ደግሞ በመጀመሪያዎቹ ሁለት የደራ ወሊድ ሳምንታት ውስጥ ከሆነ ሁለት ሳምንታት ከወለዳችሁ በኋላ ሁለት ሳምንታት ማለት ነው። በዚህ ከሆነ በግንኙነት ወቅት የሚሰማ ከፍተኛ ህመም፣ በብልት አካባቢ የተደረጉ ስፌቶች መላቀቅ፣ ለምሳሌ ስቲች ከተሰራላችሁ ለማለት ነው፣ ኢንፌክሽን፣ የተሰፋ ቁስል መተርተር፣ እንዲሁም ደግሞ እንደ ፌስቱላ ያሉ አደገኛ በሽታዎችን ወይም ደግሞ ችግሮችን ሊያጋልታችሁ ወይም ደግሞ ለነዚህ ችግሮች ተጋላጅ ያደርጋችሁ ይችላል ማለት ነው። ይህም እንደማለት ነው በወለዳችሁ በሁለት ሳምንታት ውስጥ ግንኙነት የምታደርጉ ከሆነ ለማለት ነው። እነዚህ ችግሮች ግን በብዛት የሚያጋጥሙት በወሊድ ወቅት ሰገራንና እንዲሁም ደግሞ አየርን ለመቆጣጠር የሚረዱ የፊንጢጣ ጡንቻዎችና እንዲሁም ደግሞ የታችኛው አንጀት የውስጥ ሽፋን ላይ ጉዳት በደረሰባቸው እናቶች ላይ ነው እንጂ ሁሉም እናቶች ላይ አይደለም ማለት ነው። ስለዚህ በሚወልዱበት ጊዜ እንደዚህ አይነት ችግር ላጋጠማቸው እናቶች ነው፣ እስቲች ለተሰራላቸው እናቶች እንዲሁም ደግሞ አሁን ያምኳችሁ የጤና ችግር ወይም ደግሞ በአሁን ባልኳቸው ችግሮች ውስጥ የወለዱ እናቶች ከሆኑ ግንኙነት ከግንኙነት እንዲርቁ ማለትም ከወለዱ በኋላ ቶሎ ግንኙነት እንዳያደርጉ ይመከራሉ ማለት ነው። በአጠቃላይ እናቶች ከወሊድ በኋላ በዚህ ጊዜ ግንኙነት ማድረግ መጀመር አለባቸው ወይም ደግሞ እስከዚህ ጊዜ መቆየት አለባቸው የሚል ግልጽ የሆነ መመሪያ የለም። ይልቁንስ በቂ ምቾት ይሰማናል ብሎ በሚያስቡበት ወቅት ግንኙነት ማድረግ እንዲጀምሩ ይመከራል። የተወሰነ ህመም የሚሰማ ከሆነን እየተሻሻለ እንደሚሄድ ማስረዳት አስፈላጊ ከሆነም በሐኪም የሚታዙ የተለያዩ ክባቶችን ወይም ደግሞ በብልት ውስጥ የሚደረግ የኤስትሮጀን ክሬሞችን መጠቀም ይቻላል ማለት ነው። ስለሆነም ታዲያ በእርግዝና ወቅት በእንደዚህ አይነት የጤና ችግር ካለባችሁ ወይም ደግሞ ከወለዳችሁ በዚህ ሁኔታ ከወለዳችሁ ግንኙነት እንድትርቁ ይመከራል ማለት ነው ላልተወሰነ ጊዜ እንዲሁም ደግሞ ላልተወሰኑ ወራቶች ማለት ነው። ስለሆነም በእርግዝና ወቅት ግንኙነት ማድረግ የሚከለከልባቸው ሁኔታዎች ምን ምን እንደሆኑ በዚህ ጤና ቪዲዮ ላይ ተመልክተናል እንዲሁም ደግሞ ግንኙነት ማድረግስ ምንምን ጉዳቶችን ያስከትላል የሚሉትንም በዚህ ቪዲዮ አይተናል። እንዲሁም ከወለዳችሁ ውስጥ በኋላ ደግሞ መቼ ግንኙነት ማድረግ ይቻላል እንዲሁም ደግሞ በምን አይነት ሁኔታ ውስጥ ደግሞ ከሆናችሁ ከግንኙነት መራቅ እንዳለባችሁ በዚህ ቪዲዮ ላይ ለመመለስ ሞክረናል። ማለት ለዛሬ በዚያ በካው በቀጣይ ደግሞ አስተማሪ የጤና ትምህርት ማግኛችሁ ይሆናል። እስከዛው ቸርስ አንግቶ